የልዑል ራስ መኮንን ወልደ ሚካኤል አባቃኘው የአርበኝነትና የህይወት ታሪክ ትውልድና የህይወት ጉዞ ልዑል ራስ መኮንን ወልደ ሚካኤል ወልደ መለኮት በመንዛ አውራጃ በአንኮበር ወረዳ ውስጥ ደረፎ ማርያም በምትባል ስፍራ ግንቦት ሁለት ቀን 1844 ዓ.ም ተመረተ ተወለዱ። እናታቸው ወይዘሮ ተናኝ ወርቅ ሳለ ስላሴ የዳግማዊ ሚኒሊክ አክስት ናቸው። አባታቸው ደጃዝማች ወልደ ሚካኤል ወልደ መለኮት ይባላሉ። አባታቸው ደጃዝማች ወልደ ሚካኤል እንደ ሸዋው ንጉስ ኃይለ መለኮትና እንደ ንጉስ ሳለ ስላሴ ያሉ ታዋቂ አርበኛ ሲሆኑ የወግዳና የዶባ ባላባት ነበሩ። አባታቸው ደጃዝማች ወልደ ሚካኤል ልጃቸውን መኮንንን በ14 ዓመታቸው በወቅቱ የሸዋ ንጉስ ለነበሩት ለንጉስ ምኒሊክ ወስደው አስረከቧቸው። መኮንን ወልደ ሚካኤልም ቀስ በቀስ የምኒሊክ ልዩ ጓደኛ ሆኑ። የሐረር ግዛት ወደ ኢትዮጵያ ግዛት ከተካተተ በኋላ ባጎታቸው ልጅ በሆኑት በዳግማዊ አፄ ምኒሊክ በ1879 ዓ.ም ተመረተ እንዲያስተዳድሩት ሹመት ተሰጣቸው። የትግራይ ገዥ የነበሩት ራስ መንገሻ ዮሐንስ ከዳግማዊ አፄ ምኒልክ ጋር ግጭት ውስጥ በመግባታቸው የትግራይ አስተዳደርም በተጨማሪ ሰጥቷቸው ነበር። ልዑል ራስ መኮንን በለንደን የንጉሥ ኤድዋርድ ስምንተኛና የዘውድ ክብረ በዓል ላይ ተገኝተዋል። እግረ መንገዳቸውንም ጣሊያንን፣ ፈረንሳይን ቱርክንና ጀርመንን ጎብኝተው ተመልሰዋል። በ1898 ዓ ም ተፈሪ መኮንን ከመወለዳቸው አስቀድሞ የተወለዱት ደጃዝማች ልማ መኮንን የሐረር ገዢ የሆነው አባታቸውን ሉል ራስ መኮንን ተክተው ነበር። ይልማ መኮንን የተወለዱት ሉል ራስ መኮንን የተፈሪ መኮንን እናት ከሆኑት ከወይዘሮ የሽመቤት አሊ ጋር ከመጋባታቸው በፊት ነበር። ራስ መኮንን በ1865 ዓ ም አካባቢ የደጃዝማች አሊ እና የወይዘሮ ወለተ ጊዮርጊስ ልጅ የሆኑትን ወይዘሮ የሽመቤት አሊን አገቡ። ሐምሌ 16 ቀን 1884 ዓ ም ተፈሪ መኮንን ተወለዱ። በኋላም የይልማ መኮንን ታናሽ ወንድም የሆኑት ተፈሪ መኮንን በተራቸው የሐረር ገዥ እንዲሆኑ ሥልጣን ተሰጣቸው። ወይዘሮ የሽመቤት አሊን ህልፈት ተከትሎ በ1893 ዓ ም ራስ መኮንን ከእቴጌ ጣይቱ ብጡል ልሄት ልጅ ከሆኑት ከወይዘሮ ምንትዋብ ወሌ ጋር ለአጭር ጊዜም ቢሆን ከተጋቡ በኋላ ብዙም ሳይዘልቅ ተፋተዋል። ሉሎ ራስ መኮንን አውሮፓን በጎበኙበት ወቅት በፓሪስ ውስጥ ካለው የፈረንሳይ የሾፌርነት ማሰልጠኛ ትምህርት ቤት ተምረው የመንጃ ፈቃድ ያገኙ የመጀመሪያው ኢትዮጵያዊ ነበሩ። ራስ መኰንን ወልደ ሚካኤል በአምባላጌ ውጊያና በአድዋ ጦርነት የነበራቸው ተሳትፎ ራስ መኰንን የጦር አበጋዝ ወይም የጦር አዛዥ ሆነው አንደኛ ራስ ወሌ ብጡልን፣ ሁለተኛ የወሎ ራስ ሚካኤልን፣ ሦስተኛ ራስ መንገሻ ዮሐንስን፣ አራተኛ ፊታውራሪ ደበየሁን፣ አምስተኛ አቲከምን፣ ስድስተኛ ራስ አሉላን፣ ሰባተኛ ደጃዝማች ወልዴን፣ ስምንተኛ ፊታውራሪ ተክሌን ዘጠነኛ ሊቀመኳስ አድነውን አስረኛ ቀኛዝማች ታፈሰን ይዘው ወደፊት ሲጓዙ ወዲያው የፋሽት ኢጣሊያ ወታደሮች በመሸጉበት በአምባላጌ ተራራ አጠገብ ደረሱ። ይህ የተፈጥሮ ምሽግ የሆነው አምባላጌ በኢጣሊያ የጦር አዛዥ በሻለቃ ቶዞሊ የሚመራ ስለነበረ ደም ከመፋሰሱ በፊት ስፍራውን በሰላም ለቀው እንዲወጡ የኢትዮጵያ ጦር ጠቅላይ አዛዥ ሉል ራስ መኮንን ደብዳቤ ጻፉለት ሻለቃ ቶዞሊ ግን ተጨማሪ የጦር መሳሪያና ወታደሮች ከተላኩለት በኋላ አለቅም የሚል መልስ ሰጠ ከዚህ በኋላ ራስ መኮንን ወደፊት ገብተው ህዳር 28 ቀን 1888 ዓ ም አምባላጌ የተራራ ጥግ ደረሱ። የቀረቡትንም ራሶች ከእርሳቸው ቀኝና ግራ አሰልፈው እርሳቸው መሃል ሆነው ተራራውን ከበው ጦርነቱን ወዲያውኑ ጀመሩት። የግንባር ቀደም የጦር መሪው ጀግናው ፊታውራሪ ገበየሁ የታመሙት ሕመም ሳይገታቸው ሰራዊታቸውን እየመሩ ሊታሰብ በማይችል ድፍረትና ወኔ የአምባላጌን አቀበት እየተዋጉ ወጥተው አምባላጌ ምሽግ ዘንድ ደረሱ። ስለ ምሽግም ሆነ ዘመናዊ የጦር ትምህርት የሌለው የኢትዮጵያ ሰራዊት አምባላጌ መሸገውን የኢጣሊያ ጦር ምሽጉ ድረስ እየሄደ ባለው አሮጌ ጠመንጃ የጠላትን ወታደር ይቆላው ጀመር። ከሁለት ሰዓት ውጊያ በኋላ የጠላት ጦር ድል ሆኖ መሸሽ ሲጀምር የኢትዮጵያ ወታደሮች እያባረሩ ሲወጉ የፋሽት ወታደሮች አለቃ የሆነው ሜጀር ቶሶሊ በሰባት ጥይት ተመቶ ሲሞት የተረፈውም ፈርጥጦ ወደ መቀሌ መሸሽ ጀመረ። ከሁለት ሰዓት ውጊያ በኋላ የጠላት ጦር ድል ሆኖ መሸሽ ሲጀምር የኢትዮጵያ ወታደሮች እያባረሩ ሲዋጉ የፋሽስት ወታደሮች አለቃ የሆነው ሜጀር ቶሶሊ በሰባት ጥይት ተመትቶ ሲሞት የተረፈውም ፈርጥጦ ወደ መቀሌ መሸሽ ጀመረ። አንድ የኢጣሊያ የጦር አዛዥ ስለ ውጊያው ሲናገር፣ ጦርነቱ ዋጋ ያለው አይመስለኝም። መድፎቻችን ያለማቋረጥ ሲተኩሱ፣ ጠላቶቻችን ሲወድቁ፣ ሲቆስሉና ሲሞቱ እናያለን። ግን ጠላቶቻችን ብዛታቸው ሳይቀንስ እንዳሉ ሆነው ወደ ፊት ይመጡብናል። እጅግ በጣም ብዙ ናቸው። ግራና ቀኝ እንደ ቀለበት ከበውናል፣ በማለት ጽፏል። ጣሊያኖች የሚቆስሉባቸውን ወታደሮች ወደ መቀሌ ማጓጓዝ ቀጥለዋል። የራስ አሉላ ጦር የተወሰነውን የጣሊያኖች ምሽግ በመቆጣጠሩ የጣሊያኖች ሥቃይ እየበዛ ሄዶ ወደ መቀሌ የመሸሻ መንገዳቸው ተዘጋ። ከአምባላግ የምሽግ የኢጣሊያ ወታደሮችን ሽሽት በተመለከተ መሐመድ የተባለው ሶማሊያዊ የኢጣሊያ ወታደር ሲናገር፣ በቅሎጭ ነው ከሚጓዙ ሰዎች ጋር ተደባልቄ ስጓዝ አበሾች በጥይት ተቀበሉ። ከየድንጋይ ኋላ አበሾች ተደብቀው ኖሮ ከላያችን ይተኩሳሉ፣ ከፊታችንም ይተኩሳሉ፣ ከጎናችንም ይተኩሳሉ። መረሻ ሳጥን፣ በዚያ ላይ በቅሎዎች እየረጋገጡን ያልፋሉ። በግራና በቀኝ የኛ ወታደሮች ሬሳና ቁስለኛ ተከምረዋል። የቆሰሉት ሰዎቻችን እርዱን እርዱን እያሉ ይጮሃሉ፣ ግን የሚሰማቸው የለም። በየትኛውም ቦታ አበሾች እየተከታተሉ ያለማቋረጥ ይተኩሱብናል። የእኛ መድፍ ተኳሾች ከእኛ ጋር ሲሸሹ ሳይ ተስፋ ቆረጥኩ። በጉዞዬ ላይ አንድም የእኛ መኮንኖች አላየውም። እኔም አንድ ቦታ ተደብቄ ራሴን አዳንኩ በማለት ገልጾታል። በዚህ አይነት የአምባ አላጌው ጦርነት በኢትዮጵያውያን ድል አድራጊነት ተፈጸመ። በአምባላጌ ጦርነት ራስ መኮንን ከራስ አሉላ፣ ከራስ ሆሌ ዋክሹም ጓንጉልና ፊታውራሪ ገበየው ጋር በአንድነት ሆነው በአካሄዱት ውጊያ የኢጣሊያ ጦር አዛዡን ሻለቃ ቶዜሊን ጨምሮ 19 የኢጣሊያ መኮንኖች፣ ሌሎች 20 የሚሆኑ የኢጣሊያ ባለሌላ ማዕረጎችና 1500 ከአካባቢው የተመለመሉ የኢጣሊያ ጦር ተዋጊዎች ተገለዋል ። እንዲሁም ሶስት መኮንኖችና ሶስት መቶ ከአካባቢው የተመለመሉ የኢጣሊያ ጦር ተዋጊዎች ቆስለዋል። አንድ ሺ ሶስት መቶ የኢጣሊያ ጥቁር ወታደሮችና ሀያ የጦር መኮንኖች መሞታቸውን ራሳቸው ጣሊያኖቹ አምነዋል። በሕይወት የተረፉት የጠላት ወታደሮች ወደ ሰሜን አቅጣጫ ሰላሳ አምስት ኪሎ ሜትር ርቀት ላይ ወደ ነበረው ከተማና መቀሌ ወደሚገኘው ምሽግ ሲሸሹ የቀሩት በየስፍራው ተበታትነዋል። ከአምባላጊ የምሽግ ከሞት የተረፈው የኢጣሊያ ጦር ከአስራ አምስት ቀናት በኋላ መቀሌ ላይ ተሰበሰበ። ከተረፉትም መሃል አንዳንዱ ራሱ በሰይፍ የተገመሰ፣ ትከሻው የተቆረጠና በጥይት የቆሰለ ይገኙበታል። ሉል ራስ መኮንን ከራስ አሉላ ከእጁ ራስ ወሌ ብጡል፣ የእቴጌ ጣይቱ ወንድም ከዋግሹም ጓንጉልና ከፊታውራሪ ገበየሁ የዳግማዊ አጼ ምኒልክ የክብር ዘባዛዥ ጋር በመሆን አምባላጌን ምሽግ ሰብረው በሚያስደንቅ የውጊያ ጥበብ ጠላትን ድል አድርገዋል። ከአምባላጌ ጦርነት የተረፈው የኢጣሊያ ሰራዊት ወደ መቀሌ በመሸሽ በቀላሉ የማይበገድ ጠንካራ ምሽግ ሰርቶ ታጎረ። ራስ መኮንን ከአጋሮቻቸው ጋር ሆነው ወደፊት እየገፉ መቀሌ ምሽግ ደረሱ። ወዲያውኑ የመቀሌን ምሽግ ከበው በውጊያ እያጣደፉ እጁን እንዲሰጥ ቢላክበትም እጅን አልሰጥም በማለቱ ራስ መኮንን ወደ ምሽጉ ተጠግተው ውጊያውን አፈፋሙት። ኢትዮጵያውያን በጀግንነት ቢዋጉም ቅሉ ምሽጉ በጣም የተደራጀ ስለነበረ ጦርነቱ ጊዜ መውሰዱ አልቀረ። በዚህ መሃል በእቴጌ ጣይቱ ብልሃት የጣሊያኖቹ የመጠጥ ውሃ ጉድጓድ እንዲያ ስላደረጉ የኢጣሊያ ወታደሮች ጦርነቱን መቋቋም ስላልቻሉና ብዙ ሰው ስላለቀባቸው ምሽጉን ለመልቀቅ ፈቃደኛ ስለሆኑ ዳግማዊ አፄ ምኒልክም ለቅቄ እሄዳለሁ ካለ ይሄ ድንጃ ትንኩት ብለው ትዕዛዝ ሰጡ። የኢትዮጵያ ወታደሮችም ብዙ መሳሪያዎችንና መድፎችን ለመማረክ ችለዋል። ልል ራስ መኰንን ከዳግማዊ ምኒልክ በተሰጣቸው የጦር አሰላለፍ መሰረት የአድዋ ከተማን ከተቆጣጠሩ በኋላ የመጨረሻው የአድዋ ጦርነት ሲጀመር ከራስ መንገሻ ዮሐንስ ከወሎ ንጉሥ ሚካኤል ከራስ ወሌ ብጡልና ከዋግሹም ጓንጉል ጋር በመሆን ቁጥሩ 18 ሺህ የሚጠጋውን ተዋጊ ጦር ይዘው ጉሶ ሰው በተሰኘው ተራራ ላይ አሰፈሩ። ወታደሮቻቸውን በግማሽ ጨረቃ ቅርጽ በማሰለፍ የአልቤርቶኒና የዳቦር ሜዳን ጦር እንዳይገናኝ ቆርጠውና ከበው በመዋጋት በጠራት ላይ ከፍተኛ ጉዳት በማድረስ ለአድዋድን መገኘት ከፍተኛ የጀግንነት ሥራ ሰርተው ከዳግማዊ ምኒልክ ጋር ወደ አዲስ አበባ የተመለሱ ዕውቅ የጦር መሪ ነበሩ። በሐረር ከተማ ውስጥ በልዑል ራስ መኮንን አደባባይ እንዲቆም የተደረገው የልዑል ራስ መኮንን የነሐስ ሐውልት የተሰራው በታዋቂው ሰዓሊ ሜትር አርቲስት አፈወርቅ ተክሌ አጋዥነትና በሁለት ዕውቅ የክሮሻ የቅርጻ ቅርጽ ባለሙያዎች አማካይነት ሲሆን ሐውልቱ የቆመው በ1951 ዓ ም ነበር ሆኖም የሉሎ ራስ መኮንን የነሐስ ሐውልት በሰኔ ወር 2012 ዓመተ ምህረት በአካባቢው ወጣቶች የተፈጠረውን ረብሻና ሁከት ምክንያት በማድረግ ጥቂት ግለሰቦች በቡድን ተሰባስበው ሐውልቱን አፍሰው ከቦታው ማንሳታቸው ይታወሳል። ልዑል ራስ መኮንን ባደረባቸው ድንገተኛ ሕመም ምክንያት በተወለዱ በሐምሳ ሦስት ዓመታቸው ከዚህ ዓለም በሞት ተለይተዋል። ልዑል ራስ መኮንን በተፈጥሮ የታደሉት ዲፕሎማሲያዊ ስብዕና የነበራቸው ብል ሰው ነበሩ።